የሰው ልጅ ብቸኝነት አለው። ያም ብቸኝነቱን አላህ ጋር በመሆን ብቻ እንጂ ምንም ነገር አያስወግድለትም። ዓለም ቢከባው፣ ዓለም ቢያጨበጭብለት፣ ሰርተህ አግኝተህ ያንተ አሻራ በሌሎች ሰዎች ሀያት ላይ የማይታይ ከሆነ ምንድን ነው መሰብሰቡ ጥቅሙ? ሀቂቀት አንዳንድ ሰው እኮ የመሰብሰቡ ብዛት ለሱ ለራሱ ለማድረግ ይከብደዋል እኮ ታውቃለህ ወ ጫማ ሊገዛ ይከብደዋል ልብስ ሊገዛ ይከብደዋል ለራሱ ተዒሳ ዓብዱ ዲናር አል ነቢ የገንዘብ ባሪያ መከራውን አየ ተሰቃየ ማለት እኮ ተሰብስብ የተባለ ጎበዝ ዘበኛ አካውንቴ ላይ እንያክላለ ያ ለማን ነው የምትሰበስበው አንተም ላይ የአላህ ኒዕማ ፋና ይታይ። አላህ ይወዳላ፣ የእሱ ኒዕማ ፋና እንዲታይ ይወዳል። ጥሩ ልበስ፣ ጥሩ ነገር ተመገብ፣ ጥሩ መኪና ንዳ አለ አይደለም? በቃ አድርግ እሱን። ያንተ ፋና ደግሞ በሌሎች ላይ ይታይ። ሁሌ ምስልምና ሚዛናዊ፣ ራስህንም አትተው ይልሃል፣ ለሌላውም አሻራ ይኑርህ ይልሃል። አንዳንድ ሰዎች ምን ይላሉ? ዋናው ኢማን ነው። አለመስገዴ ናት ሒጃብ ባላደርግ ምን ችግር አለው? ዋናው እኮ ኢማን የልብ ነው የሚልለም። እኛም እኮ አንዳንድ ጊዜ የሆነች ወንጀል ምናምን ስንሰራ ለራሳችን የምንሰጣት እኮ ምክንያት አለ። ዋናው ኢማን ነው፣ ወንጀል ብሰራ ግን ኢማኔ ዋናው እንላለን።

ግን ዋናው ኢማን ነው ማለት የለበትም። ደንግጦ ተውባ ማድረግ ነው ያለበት፣ ወደ አላህ መመለስ ነው ያለበት። ዋናው ኢማን ነው ካለ ለተውባም ይከብዳል እኮ። እንዴት ብለን እንመለሳለን? ዋናው ኢማን ነው፣ ቀልባችን ጥሩ ከሆነ ችግር የለውም የምሰራው ነገር ካላንድ አንድ ሰው አይሆንም። አሁን የተሰጠ የማየትን ጸጋ አላህ ወስዶብህ ውብ ከተማ የሚያህል ንብረት ቢሰጠህ ትስማማለህ? አስተንትኑት እስኪ ትልቅ ሚያምር ከተማ ጸጋ ተሰጥቷል።

ፈትኘው ወስጀበት ብርሃኑን ፈሰበር ከታገሰ ጀነት እንጂ ለሱ አልሰጠውም ይላል። የዓይንን ፀጋ ምድር ለሚተካ ነገር የለም ጀነት ቢሆን እንጂ። ሁለት አይን ማየት ቀላል መስሎሃል? ትለውጠዋለህ? ሁለት አይንህን በውብ ከተማ አታስበው። እሺ እንምጣ። የማዳመጥ ችሎታህን አላህ ወስዶ አስር ህንፃ ቢሰጥ ትስማማለህ? ልጅ ባባ ሲል መስማት አችልም። ሁጥባ ማዳመጥ አችልም። የአእዋፋትን ድምፅ፣ የባህሩን ወጀብ የምትሰማበት ጆሮ የለም። ትስማማለህ? በዚህ አስር ህንፃ ሰጥቶ አላህ ጆሮህን ቢቀማ አንም ሰው አይስማም። እሺ፣ የመናገር ችሎታህን ወስዶ ሀሳብ የመግለጽ አቅምህን ወስዶ ድዳ አድርጎ አስር ፋብሪካ ቢሰጥ ትስማማለህ? ፋብሪካህን ስትመራ ሀሳብ መግለጥ የማትችል ስሜትህ ማብራራት ማትችል ድዳ ቢያረግህና አስር ፋብሪካ ቢሰጥ ትስማማለህ? ማንም አይስማም። ያለንበት ጸጋ ብዙ ነው ወዳጆች፣ አመስጋይ ግን የለም። ሁሉም እንዳለናለን ነው ጥያቄ። ሁሉም አሻቅቦ ነገሌን ነው የሚመለከት። ዝቅ ብሎ እሱ ያለበትን ጸጋ፣ ጤንነቱን፣ ኢማኑን፣ መስጅድ መግባቱን አስተንትኖ የሚያመሰግን ሰው ማየት አሁን ቀልቷል። አንድ ሰው ትግስት ሲያጣ ዩ ኖ በህይወት ውስጥ ያሉ ውብ ነገሮችን ሁሉ ያጣ። ወንድሞቼ፣ እህቶቼ ይሄን በደንብ አስተውላሉ አውቃለሁ። ስለ ትግስት ሁላችንም በጣም አንወድም። ትግስትን መታገስ አንወድም። ኔቸራችን፣ አንዳንድ ኔቸራችን ትግስት መቃወም ይፈልጋል። ትግስት ግን ጉልበት ካለው፣ የኛ ትግስት ጉልበት ካለው ውስጥ ያለውን ትግስትን የሚቃወመውን ማንነታችንን ማንበርከክ ይችላል። ለምን ውስጥ ያለው ስሜት በተፈጠረው ነገር ኮምፕሌን ማቅረብ ነው፣ አቤቱታ ማቅረብ። ለምንድን ነው ጌታ በእኔ ላይ እንደዚህ የሚያደርገው? ጌታ ለምን እንደዚህ ይፈትነኛል? ለምን እንዲህ ይሆናሉ? ምናምን የሚል ጩኸት አለ። ያ ጩኸት በጣም ሲበዛ የእኛ የራሳችንን ኢሞሽናችንን ኢንቴሌክታችንን ላይፋችንን ዲስትሮይ ነው የሚያደርገው። አእምሯችንንም ስሜታችንንም ህይወታችንንም የሚረብሽ ነገር ነው የሚሆነው። አይጠቅመንም። የሚጠቅመን ችግሩን በትዕግስት ውበት ማለፍ ስንችል ነው። ስለዚህ ውበት አንድ ሰው ትግስት ታጣ ማለት ውብ የሆነ ነገሮችን ሁሉ አጥቷል ማለት ነው። እያንዳንዱ በእኛ ህይወት ውስጥ የሚመጡ ችግሮች የራሳቸው የሆነ የትግስት ውበት ይዘው ይመጣሉ። ያን የትግስት ውበት ማጣጣብ የምንችለው ማስተዋል ከቻለን ብቻ ነው። ከትግስት ጋር አብረን መኖር ከቻለን ብቻ ነው። አለበለዛ ግን ችግር ስላለ ችግር ሁል ጊዜ አስቀያሚ ነገር ነው። ችግር ሁል ጊዜ አግሊ ነው። ቆንጆ ነገር አይደለም። በዛ አስቀያሚ በሆነ ስሜት ውስጥ እንዳንኖር የሚያደርገን የሚያግዘን ትግስ ሰው ፊት ቀርቤ ቸገረኝ ብሎ መናገር እንደሱ አይነት መራራ አይቻላቅም። አደራህን ቸገረኝ ብሎ የመጣን አካል ከቻልክ ፈጽምለት። አልቻልክም ዱዓ አድርግለት። አልቻልክም አላህ ወይ እኔ እንደሰተርኩለት ደግሞ እሱን ሰጥተህ በዱዓ አድርግለት። አልቻልክም ሞራሉ እንዳትነካው፣ ሞራሉ እንዳትነካው፣ አላህ ያንተን ሞራል ይነካል። የምስኪን ሞራል የነካ ሰው አላህ የሱን ሞራል ይነካዋል። በሽተኛ ሞራል፣ የደካማዎች ሞራል፣ የደሃዎች ሞራል የነካ ሰው አላህ የሱን ሞራል ይነካዋል። ረመዳን ሲመጣ ረመዳን እንዴት እንቀበለው ብለን ሁልጊዜ ግዜ ለረመዳን ዝግጅት እናደርጋለን። ብዙ ዘመናት ይነገራል መድረኮች ሁሉ ከይፈ አስተቅቢል ነስተቅብል ረመዳን ይባላሉ። እኔ መለወጥ አለበት ህጣቡ ብየ አምናለሁ። ዛሬ ላይ መቀየር አለበት ብዙ ተነገሩና ረመዳን እንዴት እንደምንቀበል በየአመቱ ሰምተናል። እንዴት ነው በረመዳን ውስጥ መሽሩዓል ሐያት ይዘን ወተን ረመዳንን በድል አድራጊነት የምንወጣው ትናንት የተለያዩ ማዕሪኮች በድር ፈትህ መካ አይንጃሎት ቃዲስያ፣ ናህረወንድ ፈትህ አንደሉስ ትልልቆቹ የሚባሉት ድሎች ተደርገዋል። ዛሬ ደሞ በእኔና በአንተ ዘመን እኔ ራሴን ማሸነፍ ያልቻልኩባቸው የወደግኩባቸው፣ ተስፋ የቆረጥኩባቸው ራሴን በማጥፋት ሂደት ውስጥ ያለሁባቸው፣ ዛሬ ወጣቱ ነገ ለዚች ሀገር ነገ ለዚህ ኡማ ከፊት ይቆማል የሚባል ወጣት የራሱን ስሜት ማሸነፍ አቅቶት ራሱን እያጠፋ የተለያዩ የወረዱ አማራጮችን እየመረጠ በምናያቸው የሸበከተት ተዋሱል የዚህ የሶሻል ሚዲያ መድረክ ላይ በጣም በታፊህና በወደቀ ማንነት ውስጥ አላህ ሱብሐነሁ ወተዓላ በሰማ ነው የምንጠቀም ሰዎች አድርገን። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጀሮ ተካፋይ መሆን ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የቴሌግራም ቻናል ሊንካችን ስክሪኑ ላይ የምትመለከቱት ነው ገብታችሁ ፎሎ አድርጉ።